በደንባር ገብላ ብዙ ተጎትተሃል። ቤተሰብ አብርሽ፣ እንግዲህ እነ ሄርሜላ አያት ቤት በዚህ መልኩ ጓደኞችን ሰብስቦ ነው የሄደው። ጉድ እኮ ነው። አዲስ ፋሚሊ ተዋወቀል። ኤፌ፣ የአብርሽ ወንድም ሽምግልና፣ አመጣጥህን አስተካክል። ወንድምህን ነው መመለስ ያለብህ እንጂ ሩታን አይደለም። እሺ፣ ወንድምህን ምከር። ኮለሽ በኋላ ከወለድኩኝ መቼስ ችሎት ምናምን ፍርድ ወይም ዳኛ መጥቶ ቤት ድረስ አይፈራርም። ቪዲዮ ለሩታ እንዲደርስ ላይክ አድርጉ። እስከ መች ነው በውሸት ሕይወት የምትኖሪው? እስከ መች ነው ለራስሽ ጊዜ የምትሰጪው? እስከ መች ነው የእውነት ሪያሊቲ ላይፍሽን የምትኖሪው? እስከ መች ነው በዓለም ተደብቀሽ የምታከብሪው? እስከ መች ነው የሌሎች መጠቀሚያ የምትሆኘው? እስከ መች እናውቃለን ሁሉም ነገር ውሸትና ፊልም ነው። ግን ለምንድነው ነው ይሄ ሁሉ ድራማ አንቺ ላይ እንዲሰራ የተፈቀደው? ለምንድነው አንዳንዴ እረፍት የማታደርገው? ለምንድነው ቡታጅራ ሄደሽ ለምንድነው የማናየሽ? ለምንድነው በቃ እየተጫወሽ የማናየሽ? ልክ እንደነሱ አንቺ እራስሽን ፕራይቬት አድርገሽ ሌሎች አንቺ ላይ እየተጠቀሙ ነው። ለምን ለምን ቤተሰብ በጣም ይቅርታ፣ እዚች ጋር አብርሽን አይታችሁታል አደል? እየበላ እየጠጣ ፈታ ዘና እያሉ ሁሉም ዩቲዩበሮች አሉ። እኛ ሄርሜላ እነ ሄርሜላ አብረው ነው የሄዱት፣ ከነ ሄርሜላ ጋር እነ ሄርሜላ አያት ቤት ክትፎ እየበሉ ምናምን ዘና ፈታ ሽብርቅ እያሉ ማለት ነው። ሩታየ ግን ድብቅ ናት። ሩታየ ተደብቃለች። ሩታየ ፕራይቬት ናት። ምክንያቱም እሷና እሱ እንደተለያየ አድርገው ስለሚጫወቱ ማለት ነው። እኔ አንቺን በሆን እንዴት እንደሚሆን ታውቂያለሽ። ሲጀምር ማለት ነው ሲጀምር እኔ ስለ ሕግ ልንገርሽ ከፈለግሽ የፍቺ እንትን ምንም፣ ይሄ እኮ ይሄ እኮ ፍርድ ቤት መሄድ አቃቢ ሕግ ጠበቃ የሚያስፈልገው ነገር እኮ አይደለም። በቃ አብራችሁ መኖር አልቻላቸውም፣ መስማማት አልቻላቸውም፣ መለያየት በቃ ፈረመልሽ እኮ። ለምንድን ነው ነገሮችን አጋነሽ የምትናገሪው? አጋነሽስ ምትኖሪው ለምንድን ነው? እንደዚህ አይደለም። ምናልባት የሆነ የንብረት ችግር የንብረት መከፋፈል ሲኖር፣ አዎ ብዙ ፕሮሰስ አለው። ከዛ ውጭ ግን እሱ ቪዲዮ ላይ እንዳየነው ከሆነ እሱ እንደፈረመልሽ ከሆነ ምናም ፕሮሰስ የለውም። ግን እኔ አንቺን ብሆን ምን እንደማደርግ ታውቂያለሽ? እኔ አንቺን ብሆን ሲጀምር ነፃነት ራሱ አልሰጠውም እሺ መፋታት እንኳን ከፈለኩኝ ከወለድኩ በኋላ ነበረ። ባለትዳር እንደሆነ ህዝብ እንዲተቻው ትዳሩ ላይ ሴት እያንከባለለ እንደሆነ ህዝብ እንዲያውቅልኝ ነበር ማደርገው። ቶሎ ብዬ ወደ ፍቺ አይደለም የሚሄደው። እሱ ነፃነት ያገኛል፣ ይፈርምልኛል፣ ነፃነት ያገኛል። ሀብቴ የልጅህ አባት ነው አደል? የልጅሽ አባት ነው አይደለም። ስለዚህ ምንድን ነበር ማድረግ የነበረብሽ? መጀመሪያ ለራስሽ ጊዜ ትሰጫለሽ፣ ትወልጃለሽ፣ ሪላክስ ታደርጊያለሽ። ከዛ በኋላ ነበረ ወደ ፍቺው ፕሮሰስ የምትሄጂው። ምክንያቱም እሱም ሆነ ሄርሜላም እሱ አላውቅም፣ እውነት ለመናገር የአብርሽን ልብ የምር የዋህ ልጅ ነው። እንደዚህ የሚያጠፉት ጓደኞቹ ናቸው። እኔ በአካል አውቀዋለሁ፣ አብርሽ ብዙ ጊዜ እንገናኛለን። እንደዚህ አስተሳሰብም የለውም፣ ግን ካህያ የዋህ ልጅ ጊደር ፈስ ትለምዳለች ነው የሚባለው። አዎ እና ምን ልላችሁ ነው ጓደኞቹ ነው እያበላሹት ያሉት። ሆኖም ግን አንቺ ደግሞ ብልህ ከሆንሽ ምንድነው የምታደርጊው? ምንድ ነው? ይቅርታ በጣም ስሜታዊ ስለሆንኩ ነው ሩታ። በጣም በቃ እኔ በጣም ወዳታለሁ። ይገባቸዋ። ግን ለምንድን ነው የሰው መጠቀሚያ የምትሆነው? የሚለው ነገር ደግሞ በጣም ያናድደኛል። ለዛ ነው ስሜታዊ የሆንኩት። ስለዚህ ምን ማድረግ ነበረባት? ፍቺ ምናምን ሳትል እሱን እንዳሳፍ እሱን እንዳሳፈረችው ትቀራለች። በምንድን ነው የሚያፍረው? ያፍረው። እዚች ጋር ፍቺ ልጅቷ ገና ሲጀምር እርጉዝ ተሆኖ ራሱ ወደ ፍቺ ምናምን አይኬድም፣ ጥሩ አይደለም ይሄ። ልጅ ነገ መቶ ምን ያህል ቤተሰቡ ምን ያህል ለሱ ቦታ እንደሌለው ነው የሚረዳው፣ ህፃኑ ማለት ነው። ሶ ይሄንን ደሞ ኃላፊነት መውሰድ ያለባት እናት ናት። አዎ ነገሩ ያበሳጫል። አዎ ብዙ ታግሳለች። አዎ ብዙ ወራቶች አልቀሳለች። አይ ኖ አቃለሁ ማድረግ ነበረባት። ለሱም ሆነ ለውሽማው ነፃነት መስጠት አለ ነበረባት ገባችዋ። እሷ በቃ የሆነ በጣም የሚያፍቅራት ያለ እሷ መተንፈስ እንደማይችል አድርጋ ስላ ሄዳ ወደ ህግ ሄደች፣ ፍቺ ጠየቀች። እሱ ግን ሁለት ያንገራገረ፣ ሶስተኛው ላይ ድብና አድርጎ ነው የፈርምላት። ከዛ አንድ ቀን ቤት ውስጥ ሶፋ ላይ ተኛ። በሁለተኛው ቀን በማግስቱ ተነስቶ ከሄርሙዬ ጋር ዘና እያለ ነው። ይሄ አሁን ምንድን ነው የሚመስለው ቤተሰብ እሱ ለመፋታት የቸኮለ ነው የሚመስለው፣ አይደል? አብርሽ ግን እንደዛ አይደለም። አብርሽ ንጹሕ ልብ ነው ያለው። በቃ ሄርሜላ ለማስደሰት ነው በቃ ይሄ ሁሉ። ግን ይሄንን የምትፈልገው ሄርሜላ ናት፣ እንዲለያዩ ምና የምትፈልገው። በሰው ቤት ገብታ በሰው ልብ ገብታ ቦታ መስራት የፈለገችው ሄርሜላ ናት። ገባችኋል? ለዛ ነው እየገፋፋችሁ እየደባበሳችሁ ምን እያለች። እኛ እኮ ካሜራ ላይ ያለውን ነው ያየ ነው፣ ስለሱ ነው የምናወራው። ከካሜራ ጀርባ ደግሞ ምን እንደምታደርግ ፈጣሪ ነው የሚያውቀው። ለእነዚህ ሰዎች ሲባል እሷ ነጻነት መስጠት አልነበረባትም። ገባቸዋ። መፋታትም እንኳን ካለባቸው ከወለደች በኋላ በቃ እኔ ወደ ቤት አልመለስም። ወደ ቤተሰቤ እሄዳለሁኝ። ቤተሰብ ጋር ሄድ። እኔ አንቺን ብሆን ቤተሰብ ጋር ሄድ ቤተሰቤ አባቴን አማክሬ አባትሽ እውቀት ያለው ሰው ነው መምህር ነው አይደለ? እንዲ እሱን አማክሬ እንዲ እያደረገኝ ነው። እስኪ በእናንተ ተመከሩት። እስኪ የሆነ ጦር ትወጣላችሁ እኮ ለትዳር እንኳን እኔ ብትፈጪው እንኳን ቢሆን ማለት ነው መጀመሪያ ልጅሽን ወልደሽ ነበረ፣ ይሄን ማድረግ የነበረብሽ እስከዛ ድረስ ህዝብም ይጠላበታል። ከሄርሜላ ሲሆን ከሄርሜላ ሲሆን ሁላችንም እንጠላበታለን። ከባሻ ቤተሰብም ይጠላበታል። ነፃነት ያጣል ማለት ነው። ሄርሜላም ነፃነት ታጣለች ማለት ነው። ከባለትዳር ቤት አትባለ አሁን እኮ ፈረመልሽ፣ በቃ ፈረመልሽ፣ በቃ ምንም ማድረግ አይቻልም። እና ደግሞ ኤፋ የኤፋ ንግግር በጣም ገርሞኛል እንደታገሰች እያወራ ነበረ። እንደታገሰች አሁንም ደግሞ እንድትታገሰው፣ ቆይ ወንድምህ እኮ እንድትታገሰው ማለት ነው። እሱ ምን ሰርቷል? በፍጥነት ሄዳ የፍቺውን ወረቀት እንድታስገባ እኮ ነው እያደረገ ያለ ወንድምህ ማለት ነው። እንዳንተ ሽምግልና አመጣጥ ቢሆንማ ምን ነበር መሆን የነበረበት? አብርሽ በዛው በታመመበት መነሳት አልነበረበትም። ሶፋ ላይ ሆኖ ሙቁን አጥሚጡን እየተሰጠው እናንተ ሄዳችሁ እየተንከባከባችሁት። የሆነ በቃ አላደለም እንደዛ ሲሆን ነበረ ሽምግልና የሚያምረው። አብርሽ ግን ከሄርሞ ጋር ዘናፈታ እያለ ጉራጌ ጉራጌ ሄዶ ክትፎ እየበላ ከጎደኞቹ ጋር ሪላክስ እያደረገ እንግዲህ ሄርሜላን እያቀፈ እየደባበሰ ምናምን እንዴ፣ የሆነ በቃ መፋ የፈረምኩልሽን ወረቀት ቶሎ አስገቢው አይነት ሆነ። ሂድ አትበለው እንዲህ ሂድ አድርገው የሚባል አባባል ታውቃላችሁ። እንደዛ እያደረገ እኮ ነው ወንድም። ይሄ ሽምግልና አካሄድ ጥሩ አይደለም። እንደውም በርቺ፣ በቃ እስካሁን ታግሰሻል፣ ባልከው ብትጸና ነበር የሚሻለው። እንዲህ ወይም ደግሞ ወንድምህን መመለስ የእናትህን ልጅ መመለስ ቀላል እኮ ነው እሷን ሄዶ ከመምከር፣ እሷን ሄዶ ከማሰቃየት፣ እሷን ሄዶ በካሜራ አንድ ሰዓት ከማስቀመጥ ወንድምህን ተመለስ። ለኦዲንሱም፣ ለቤተሰብም፣ ለትዳርህም ለምንም ነገር ጥሩ አይደለም። አንተ እንደዚህ እንደሆ እየሆንክ እንዴት ነው እኛ ልናስታርቅ የምንችለው? እንዴት ነው ቤተሰብ ፋሚሊ የምናስገባው? ስለዚህ ለሽምግልናም አመች ሁኔታ ላይ አይደለም ያለኸው። ህዝብን እያወዛገብክ ነው። ወደ ቤትህ ግባ፣ ተመለስ። ከማንም ሴት ጋር አትተያይ፣ ለጊዜው ማለት ነው ያለብህ። ተሳሳትኩ እንዴ? ቤተሰብ፣ የምሬ ነው የምላችሁ እንደ? እሱ ከሄርሜላ ጋር እያውደለደለ እዚች ጋር መጥቶ ወንድምየው የፍችን ወረቀት እንትን አትበዩ፣ አታስገቢው ተረጋጊ፣ ከወለድሽ በኋላ ይሁን ይላል። አዎ ከወለድች በኋላ እንዲሆን እኔ እፈልጋለሁ ግን አሁን አይደለም። መጀመሪያ ነበር ወደ ፍቺ ርዕስ አትገባ። በቃ እነሱን ነፃነት ማሳጣት በየሄዱበት እየተገኘች ማሸማቀቅ፣ በየሄዱበት እየተገኘች ፊልም እንኳን ቢሆን እንደዚህ ነበር መሆን የነበረበት፣ በየሄዱበት እየተገኘች እንደዚህ ልክ ቤት ላይ መታ፣ እቃ ለመውሰድ መታ፣ አላፈሩም። ልክ እንደዛ ነበር ማድረግ የነበረባት። ከዛ ቤተሰቧ ጋር ለመውለድ ትሄዳለች። ከወለድ ከጨረሰች ከተረጋጋች በኋላ በቃ በልጅም የማይመለስ ከሆነ በቤተሰብ የማይመለስ ከሆነ በቃ አይሆናትም ማለት ነው፣ ወደ ውሳኔ ትሄዳለች። እሷ ግን በቃ መጀመሪያውኑ ይደነግጣል ይተዋል ብላለች እና ወደ ቀጥታ ወደ ህክ ነው የሄደችው። ከዛም ደግሞ ከጎን የሚገፋፋት ጓደኞች፣ ቤተሰቦች ምናምን አሉ። ቤተሰብ አይደሉም እነዚህ፣ ሮቤልና አቡሻ ማለት ነው። ከዛ ቀጥታ የእውነት መንገድ ገባች ማለት ነው። እንደዛ ነው ፊልሙ እየተሰራ ያለው ግን ስለ ሕግ ማታውቁ ከሆነ ደግሞ ስለ ሕግ ማጣራቱ ጥሩ ነው። ሕግ በእናንተ መስማማት ሕግ ይደሰታል እንጂ የግድ ካልተለያያችው ፍርድ ቤት ብሏል እና ተለያዩ ተለያዩ የሚል ሕግ የለም። ፍርድ ቤትም ሆነ ማንኛውም ሕግ እንድትጣመሩ ነው የሚመክረው። ኢቨን አማካሪ ተቀጥሮላችሁ ብዙ ደረጃ ነው የምትደርሱት። ለህግ ላልሹ ማለት ነው ግን እስከመች ነው የሰው መጠቀሚያ የምትሆኑ? እስከመች ነው ለራስሽ ማታስቢው? እስከመች ነው በየበዓሉ ተደብቀሽ የምትኖሪው? እስከመች ነው ነፃነትሽ የሚታፈነው? እኔም ብዙ ነገር ስለማቅረው እንደዚህ የምናገረው ማለት ነው። ሩታኔ በጣም ነው የምወድሽ፣ ግን ነፃነትሽን በጣም በቃ ሁሉ መጠቃቀሚያ እያደረገሽ ነው። እነሱ እየበሉ እየጠጡ ሪላክስ እያደረጉ በየፈለጉበት ቪዲዮ እየሰሩ አንቺን አንዴ እርጉዝ ያሰኙሻል አንዴ በበዓል ምድር ይደብቁሻል፣ አንዴ በሰርግ ምድር ይደብቁሻል፣ አንዴ በምርቃት ቦታ ይደብቁሻል። ለምንድነው ነፃነትሽን ያጣሹ? እንደነሱ እኮ ፈታ ዘና ይልሽ መስራት ትችያለሽ። ያለሽ እንዴ የመሬ ነው የምላችሁ። ለምን እኔ በቃ በጣም ይቅርታ ቤተሰብ፣ እኔ ሩታን በጣም ስለምወዳት ነው። የመር በጣም ወዳታለሁ። የእሷ ነፃነት ይናፍቀኛል። አለ እኔ ዩቲብ ላይ የማላወራቸው ብዙ ጉዶች አሉ። ብዙ ሚስጥሮች አውቃለሁ። ለዛ ነው እንደዚህ ስሜታዊ ሆኜ ማወራው፣ ገባችኋል? ግን የሰው ልጅ ደግሞ ራሱ መታሰር ከፈለገ ምን ታደርጉታላችሁ? እኔ ስለምወዳት ነው እንደዚህ እየጮኽኩ ማወራው። የእሷ ነፃነት በአንድ ቀን ወጥታ ሽብርቅ ብላ በቃ ይሄን የውሸት ዓለም እንደ ልብስ አውልቃ ወጥታ በራሷ ኮንፊደንስ እንድትሰራ እፈልጋለሁ። ማንም ሰው እኮ ለመታወቅ ብዙ ነገር ያደርጋል፣ ግን አመታትን አያደርግም። የአብርሽ ሞድ እንዲኖራ ትፈልጋለሁ። አብርሽ ትናንትና ታሞ ነበር ዛሬ ጉራጌ ገባ። እንደዛ እንድትሆን እፈልጋለሁኝ። ለምንድን ነው የሁሉ ነገር የምተበትቡት? ነፃ ወጣት ልጅቷን። እኔ ሩታ ብልጥናት ብዬ ነበር ማስበው ግን የሁሉ መጠቃቀሚያ በየሁሉ ቤት። በጣም ይቅርታ ከዚህ በላይ ካወራው ብዙ ነገር ስለማወራ ቤተሰብ። ይህም ቪዲዮ ግን የሆነ ትንሽ ነቃም እንድትል ያደርጋታል። ላይክ አድርጋችሁ